እኛ ጤናኛ ሰው የሚፈልገው ያለ የወለደች እናት የወለዱት አባቶች እናቶች ናቸው። ስጦታ ለምንሰጣቸው ያ ስጦታ መስጠት ደግ ነው። ለሰ ስጦታ መስጠት ይህ እግዚአብሔር ስጠች በወጣቸው እንኳን ሰጣቸው ወደ አራት

ቤተሰብ ስትሆን እና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም። ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው፣ ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ነው በሆነ ችግራቸው ላይ እንዲም አውርታ ችግሯን አውርታኝ ድም ብያት አላውቅም። ካለም ደግሞ የትኛውን ሰው ማስተናገድ ይችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደኋላ አድርገህ የኔ የዩቲብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ሁኔታ ምንም ቤት ውስጥ የማይኖሩ በሸንበቁ ውስጥ የሚኖሩ አፍርሰን ምርጥ ባለ ሦስት ነኝ የተባለው ለምንታያለ ቤተሰፈ ብዙ ነገር አሳልፈን ይመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትናንት የተለቀቀውን አለ ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው። ለመጀመሪያ ደረጃ ማለት ነው ስለዚህ ለዛ ነው ከድን ጊዜ ይህ ነገር አሁን እኔ አድርግ ያለው ጊዜ መናገር አልፈልግም። ጊዜያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይፈንም ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ፊት ይሰጠዋል? ለምን ይሄ ነገር ይደረግታል? ለምን ለምን ሊሆናል? ለሚሉት ጥያቄዎች እኔ ምንም መልስም የለኝ ማለት ይችላል። ምንም ኢዚ ነገር ነው ለኔ ወይንም ደግሞ ምንድበ መሰለህ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልና፣ የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ? ምን አልክ አንተ ደግሞ ያቁብ ነገር፣ እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ አንደኛ፣ ምርጥ ነው ይሄ ነገር። ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተ ማየት ትችላለን እናንተም። ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው የአንተ ፊት ወደዛ ነው ገባ ለእናንተ ብለው ያሰሩትን ኬክ እናንተም ብለው የመጡትን አክብረት ታናግራቸውን ያላየ አንደኛ አላየ አብርሃም